ራሳችሁ መስቀልን እንኳን ደስ አላችሁ። እንድስታረቡት መስቀል ናችሁ። የሰራን በመስቀል አምሳለው ትናንትም አይሁዶች አሉ፣ ዛሬም አይሁዶች አሉ። በጎ ነገር የማይስማማቸው አገራቸውን የማይወዱ ስለ አገራቸው ፍቅር የሌላቸው። የአንዳንዳችን ኃጢአታችን ቢገለጥ ሰው ስለ ኃጢአት አያወራም፣ ስለ ሰው ኃጢአት አያወራም ነበር ድረት የማይወዱ አቀሆነ ምድር እስካለ ድረስ ደጎች አሉ፣ ክፎች አሉ። መስቀልን ስናስቡ ቀራኒውን ስናስቡ የማንረሳት በመስቀል ላይ ከእሷ የነሳው ስጋ የተቆረሰባት ድንግል ማርያም፣ አማናዊት ኪዳን፣ የሁላችን እናት፣ መመኪያችን፣ ሰዓሊተ ምሕረት፣ አቁራሪተ ማት፣ ምዕራገ ጸሎትን ማምላክ ወላዲተ አምላክ ስሟ የተመሰገነ የናመስ ግማት የአንድዬ እናት ናት። የቅዱሳን አባቶቻችን የነ ተክልዬና አቡነ አረጋዊ እና አቡነ ኪሮስ የሌሎቹም ቅዱሳን አባቶቻችን ረጌታቸው በረከታቸው ጠፍትበሆኖ ይደረብን። የመላእክት ምልጃ ይለየም። ከክርስቶስ መስቀል በቀር ትምክህት ከእኔ ይራቅ። እንግዲህ የሚመካ ሁሉ በእግዚአብሔር ይመካ ነው የሚመካው። ክርስቶስ ደሙን ያፈሰሰበት ሥጋውን የቆረሰበት ለዓለሙ ድነት እንዲሆን የሚታየውን መስቀል በማይታየው መስቀል የምንገልጥበት ሰውና አምላክ የታረቁበት በጠቅላላው ለሰው ልጅ ድነት የሆነውን መስቀልን ስናከብር ሶስት ዓመት ሙሉ አይሁዶች ቀብረውት የነበረውን መስቀል በሌኒ ቅድስት አማካይነት መስቀሉ በዛሬ ዕለት ቁፋሮ ተጀምሯል። ደስ ይበላችሁ። ይችን ሴትም ስናነሳ ልጅንም ሴት ስናነሳ እግዚአብሔር የመረጣት እግዚአብሔር የቀደሳት የትዳር አጋሯ ወደ ቢጨምራት እግዚአብሔር ቀድሞ ከውሃው ላይ መርከብ ዘርግቶ ዋና ያሰጥማት አድርጎ ለዚህ ለታሪክ ቀን ይህን መስቀል ለማውጣት ምክንያት እንድትሆን እግዚአብሔር ስለፈቀደላት በዕሌኒ አማካኝነት መስቀል ወጥቷል። ደስ ይበላችሁ። አረጋዊ አንጋ ገይሰ ብእሲ ዘስሙ ኪርያኮስ እጣና አንጨር አረጋዊ የሚባለው በዚያ ቦታ ላይ ይኖር የነበረው ኪርያኮስ የሚባል ሽማግሌ በዚያ ቦታ ላይ ይኖር የነበረ ስለ ክርስቶስ መስቀል መቀበር የሚያውቅ። አይሁዶች ደግሞ አይነ ስውር አበራ፣ ለምጻማን ነጻ፣ ዕውራን አበራ ብለው ዛሬ ተስራ ማይወዱ አዎ አንዱ ዛሬ ትናንት ብቻ አለሉ። ስለዚህ አገር የሚሰሩ አሉ፣ አገር እንዳይሰራን ይፈልጓሉ ስለዚህ ምድር እስካለ ድረስ ይሄ ነው። ሰው አለ፣ መሬት አለ፣ ሰማይ አለ፣ መነሳት አለ፣ መተኛት አለ፣ መሞት አለ፣ ትንሣኤ ሙታን አለ። ስለዚህ በዚህ ምክንያት እነዚህ ሽማግሌዎች ደግሞ ተሰብስበው በጎ ነገር የማይስማማቸው አሉ። በጎ ነገር የማይስማማቸው ሕግ ነገር ከቶም ባይምሯቸው የማያስቡ የአይሁድ ሽማግሌዎች ተሰብስበው የክርስቶስ መስቀል ለምን ያድናል ብለው መሬት ቆፍረው ቀበሩት። ሶስት ዓመት ሙሉ ሦስት ዓመት ሦስት መቶ ዓመት ሙሉ ቆሻሻ እያመጡ እየደፉ በአካባቢው ያለው ሰው ቆሻሻውን እያመጣ እንዲከምርበት አዋጅ አውጀው እንዳያድን። ነገር ግን የክርስቶስ በረከት ተቀብሮ ተቀብሮ አይቀርም በሌኒ አማካኝነት ተገኝቷል መስቀሉ ደስ ይበላችሁ መስቀሉ እያበራ ተገኝቷል አዎ ስለዚህ እግዚአብሔር የፈቀደላት ሴት እግዚአብሔር ከውሃ ወጣት ከዚህ በኋላ እግዚአብሔር መንፈስ ቅዱስ በልቦናዋ ውስጥ ይህን መስቀል እንድታስብ እንድትፈልግ ልቦናዋን አነሳሳው እግዚአብሔር መንፈስ ቅዱስ በጎ እንድንሠራ ያነሳሳል መልካም እንድንሠራ ቅዱስና የሆነ ስራ እንድንሠራ ሰላም ስላለን አሁን ቁመን የምንማረው ሰላም ከሌለ ቁሞ መማር ማስተማር የለም። ሰላም እንዲቀላል ይመስልናል። የሰላም ዋጋዋ ትልቅ ነው። ትንሽ እንዳይመስላችሁ። ሰላም ደግሞ ገበያ አይገዛም፣ አይሸመትም በእያንዳንዳችን አይምሮ ውስጥ ያለ ነው። ስለዚህ እሱ ለሰላማ ለሀገር ሰላም ጸልይ ተብሏል። መጸለይ ያስፈልጋል። ዘመዶች በጎነትን ማንም ሳይወስድብን ክፋትን አንልቀም።

በተደነቀ መልኩ እሌን ንግሥት ይህን ሽማግሌ ስትጠይቀው በምክንያት ነበረ። የኢየሱስ ክርስቶስ መስቀል የተቀበረበት ቦታ የትኛው ነው ብላ ነው የጠየቀችው። ሦስት ተራራዎች ስለነበሩ ከሦስቱ ተራራ አንድኛው ተራራ ላይ ይሆናል። ግን አንቺ እግዚአብሔር ስለሚረዳሽ ቅድስት ስለሆንሽ፣ በብዙ ታሪክ ውስጥ እግዚአብሔር ታሪክን ታሪክሽን የቀየረልሽ ቆስተንቲኖስን ከውኃ ከወጣሽ በኋላ እንድትወልጅ ያደረግሽ፣ አዎ፣ ከጥላቶችሽ እጅ ያስመለጥሽ እግዚአብሔር አለና ዕጣን አጢሻ አላት። ሰንድሮስ የሚባል ዕጣን፣ ሰማይ ሰንጥቆ የሚያልፍ ዕጣን፣ የሥላሴን በር የሚያንኳኳ ዕጣን እንደ አባቶቻችን ጸሎት እንደ ቅዱሳን በገዳም እንዳለት ዛሬ እነሱ ጸሎት ይዞን ነው። የኛና የኔን የኔና የናንተ ቅድስና እንዳይመስላችሁ፣ የእኛ ስራ እንዳይመስለን፣ የእግዚአብሔር ምረት ነው። ከዚህ ላይ ያቆመ ራሱን አጢአት እያነበበ ነበር ሁሉ። በዚህ ምክንያት እሌኒ የሽማግሌ እንደነገራት ዕጣን አጤሰች፣ ሰገደት ይላል። ተመለሰና ዕጣኑ አዎ ሥላሴዎች አዘዙት። መስቀሉ ካረፈበት ቦታ እና ህድ ስገድ ሌኒ ትቆፍር ብሎ አዘዘው። ክብር ለመድኃኒዓለም ይሁን። ለሥላሴ የማይታዘዝ ማን አለ? ከዚህ በኋላ ቁፋሩ ዛሬ ጀመረች። መጋቢት አስር ቀን ይሁን ተረክቦተ መስቀል። አዎ መስቀሉ ተገኘ። ክብር ለመድኃኒዓለም። አሁንም ማዳኑን ቀጠለ ማለት ነው። ሊገርማችሁ ነው። ተቀብሮ አልቀረም፣ ማዳኑን ቀጠለ። ስለዚህ የሰላም አምላክ የፍቅር አምላክ ሰላሙን ይላክልን። ስለዚህ ሁላችን ቅራኔ ላይ ያለን መስቀልን የክርስቶስ ክብር ለመድሃን ያለምሆን እንግዲህ የሚታየውን መስቀል በማይታየው መግለጥ ማለት ይሄ ነው። ሁላችንም በዓሉን በሰላም እንድናከበር እግዚአብሔር ይርዳል።